አንድ ተሽከርካሪ ተሸጦ ስም ከመዞሩ በፊት በሌላ ሰው ላይ አደጋ ቢያደርስ እና የጉዳት ካሳ መክፈል ቢያስፈልግ፣ ሻጭ ነው ወይስ ገዥ ነው የጉዳት ካሳውን ሊከፍል የሚገባው? እንዲሁም ደግሞ የተሽከርካሪ ተቀጣሪ ሹፌሮች አደጋ ቢያደርሱ እንዲሁም ደግሞ የመኪናው ተከራይ መኪናውን የተከራየው ሰው አደጋ ቢያደርስ የጉዳት ካሳ አከፋፈሉ እንዴት ይታያል? እንዲሁም ደግሞ በተለምዶ ሊፍት የምንለው ወይም ደግሞ በትብብር የተጫኑ ሰዎች ላይ ጉዳት ቢደርስ የጉዳት ካሳ አከፋፈሉ እንዴት ይታያል የሚሉትን ነጥቦች ነው ዛሬ ማነሳላችሁ። እንኳን ደህና መጣችሁ ወደ ሎየር ምህረት ዩትዩብ ቻናል። እኔ ጠበቃ ምህረት ነኝ። እንግዲህ ዛሬ እነዚህም ብቻ አይደለም። ከተሽከርካሪ ጉዳት ጋር ወይም ደግሞ የጉዳት ካሳ አከፋፈል ጋር በተገናኘ ብዙ ጊዜ የሚያጋጥሙ ያልኳቸውን ዋና ዋና ሀሳቦችን የማነሳላችሁ አምስት ነጥቦች ናቸው። እንግዲህ ለዛሬው ማብራሪያዬ መሰረት የማደርገው የፍትሐ ብሔር ሕጋችንን ነው። ከዚሁ አሁን ከምናወራበት ጉዳይ ጋር በተያያዘ የሚያወራው የፍትሀብሔር ህጋችን ክፍል ከአንቀጽ 2081 እስከ 2089 የሚገኘው ነው። እንዲሁም ደግሞ የሰበር ውሳኔ ማነሳላችኋለሁ። የመጀመሪያው ሀሳብ ምንድን ነው? የተሽከርካሪ ወይም የመኪና ባለንብረቶችን፣ ባለቤቶችን የሚመለከት ነው። እንግዲህ አንድ ተሽከርካሪ በሰው ላይ ጉዳት ካደረሰ የመኪናው ባለቤት ወይም ባለንብረት ኃላፊነት እንደሚኖርበት የጉዳት ካሳ ለመክፈል ለተበዳዩ ኃላፊነት እንደሚኖርበት አሁን በጠቀስኩት ህግ ላይ በግልጽ ተቀምጧል ማለት ነው። ነገር ግን እዚህ ጋር አንድ ማወቅ ያለባችሁ ነገር፣ ልዩ ሁኔታ የሚባል ነገር አለ ሁሌ በህግ ወይም ደግሞ ኤክሰፕሽን ይኖረዋል የተወሰኑ መከላከያዎች ወይም ዲፌንሶች ይኖራቸዋል። ሁለት ዲፌንሶች ናቸው። የመጀመሪያው ምንድን ነው? የመኪናው ባለንብረት መኪናው የተሰረቀበት መሆኑን በበቂ ሁኔታ ማስረዳት ከቻለ እራሱን ከኃላፊነት ነፃ ለማድረግ ይችላል። ሁለተኛው ደግሞ ጉዳቱ የደረሰው በተበዳይ ጥፋት መሆኑን ማስረዳት ከቻለ ይህ ማለት በሙሉም ሊሆን ይችላል በከፊል ያ ማለት እንግዲህ ምንድን ነው ተበዳዩ ለደረሰው ጉዳት አስተዋጽኦ አድርጓል በሚል በግልጽ ማስረዳት ከቻለ ኃላፊነቱን በሙሉ ወይም በከፊል ለማስነሳት ወይም ለማስቀነስ ይችላል ማለት ነው ሌላው እንግዲህ የመኪና ተከራዮችን በተመለከተ ነው ይህ እንግዲህ ለግል ጥቅሙ ነው ተሽከርካሪው እየተጠቀመበት ያለው ስለዚህ በዚህ ሁኔታ ጉዳት ከደረሰ ኃላፊነት ይኖርበታል ማለት ነው። ስለዚህ መኪና ተከራዮች ጉዳት ቢያደርሱ ኃላፊነቱ የራሳቸው ነው የሚሆነው። ሌላው ደግሞ ሹፌሮችን የሚመለከት ነው። ተቀጣሪ ሰራተኛ ሹፌሮችን በተመለከተ ጉዳት ከደረሰ ኃላፊነት አይኖርባቸውም። ነገር ግን ኃላፊነት የሚኖርባቸው ጉዳቱ የደረሰው በእነሱ ጥፋት ብቻ ከሆነ ነው። የእነሱ ጥፋት መሆኑ እስከተረጋገጠ ድረስ ብቻ ነው ኃላፊነት የሚኖርባቸው ከዛ ውጭ ኃላፊነት አይኖርባቸውም። ተቀጣሪ ሹፌሮች እንደም ያነሳውላችሁ በተለምዶ በሊፍት የተጫኑ ሰዎች ወይም ደግሞ ለትብብር ተጭነው የሚሄዱ ሰዎች ላይ አጋጣሚ ጉዳት ሊደርስ ይችላል፣ አደጋ ሊደርስ ይችላል። ይህ በሚሆን ጊዜ ጫኙ ኃላፊነት የሚኖርበት ጥፋት ካጠፋ ብቻ ነው እና ለምሳሌ በሊፍት የተጫነው ሰው ቤልት ማረግ እየተገባው ቤልት ሳያረግለት እየተጓዙ ጉዳት ቢደርስ ይህ እንግዲህ ግልጽ ጥፋት ነው ለአንድ ሹፌር ስለዚህ ኃላፊነቱን ይወስዳል ማለት ነው። ነገር ግን ምንም አይነት ጥፋት ሳይኖርበት ጉዳት ቢደርስ እንዲሁ የጉዳት ካሳ እንዲከፍል አይገደድም ማለት ነው። ሌላው እንግዲህ ከመኪና ግጭት ጋር በተገናኝ የሚነሳ ሁለት መኪኖች ተጋጭተው ከሆነ እና የትኛው መኪና ጥፋተኛ እንደሆነ መለየት የማይቻልበት ሁኔታ ካለ ሕጉ የሚወስደው ግምት አለ። ይህ የሕግ ግምት ምንድን ነው? አንደኛው መኪና በሌላኛው ላይ ጉዳት እንዳደረሰ ነው ግምት የሚወሰድበት ማለት ነው። ስለዚህ ይህ ማለት ምንድን ነው? ለደረሰው ጉዳት እኩል ኃላፊነት ይኖርባቸዋል ማለት ነው። ሀምሳ ሀምሳ። ይህ የህግ ግምት ነው። ነገር ግን በምርመራ አንደኛው ተሽከርካሪ ጥፋተኛ እንደሆነ መለየት የሚቻል ከሆነ ጥፋተኛ ነው የተባለው ተሽከርካሪ ኃላፊነቱን ወይም ሙሉ ኃላፊነቱን የሚወስድ ይሆናል። ነገር ግን መለየት በማይቻልበት ጊዜ ሁለቱም ጥፋተኛ እንደሆኑ ነው ህግ የሚገምተው ማለት ነው። የመጨረሻው ሀሳብ ደግሞ ምንድን ነው? ብዙ ጊዜ እንደውም የሚያጋጥመው ሰዎች ተሽከርካሪ ከሸጡ በኋላ ስም ከመዞሩ በፊት መኪናው አደጋ ወይም ደግሞ ጉዳት ሊያደርስ ይችላል። ስለዚህ ይህ በሚሆን ጊዜ እንግዲህ መኪናው በሻጭ ስም ነው ያለው፣ ገና አልዞረም። ነገር ግን የሽያጭ ውል ስምምነት አለ፣ ተሽከርካሪውን ደግሞ ገዢ ተረክቧል። ይህ በሚሆን ጊዜ በዚህ መሃል ስም ከመዞሩ በፊት ጉዳት ከደረሰ ማን ነው የጉዳት ካሳውን ሊከፍል የሚገባው የሚለውን በተመለከተ የሰበር ሰሚ ችሎት አስገዳጅ የህግ ውሳኔ ሰጥቶበታል። በመዝገብ ቁጥር 83 877 ላይ ነው ውሳኔ የሰጠው። እዚህ በዚህ አስገዳጅ ውሳኔ መሰረት የጉዳት ካሳውን መክፈል የሚጠበቅበት መኪናው በስሙ ያለው ሰው ወይም ደግሞ ሻጩ ነው ማለት ነው። ምንም እንኳን ገዢ ንብረቱን ተረክቦ ቢሆንም ሙሉ ለሙሉ እስካልዞረ ድረስ የመኪናው ባለቤት ተብሎ የሚገመተው ወይም የሚቆጠረው ሻጭ ነው። ስለዚህ የጉዳት ካሳውን ሻጭ ነው ሊከፍል የሚገባው በሚል ነው አስገዳጅ ውሳኔ የሰጠበት። እዚህ ጋር እንግዲህ እንደምታዩት በጣም ብዙ ጊዜ ያጋጥማል እንደዚህ አይነት ነገር። ሰዎች የተሽከርካሪ ሽያጭ ውል ከተስማሙ በኋላ ንብረት ከተረካከቡ፣ ዶክመንት ከተረካከቡ በኋላ ለረጅም ጊዜ ስም የማይዞርበት ሁኔታ አለ። ስለዚህ እዚህ ጋር ጥንቃቄ ማድረግ ያስፈልጋል ማለት ነው። በመሀል አንድ አደጋ እንኳን ቢደርስ ያው ቅድም በነገርኳችሁ ውሳኔ መሰረት የሻጭ ኃላፊነት ነው የሚሆነው ሸጫለው ውላለኝ ማለት እንግዲህ ከተጠያቂነት ነፃ አያደርግም ማለት ነው። ስለዚህ በዛሬው ቪዲዮ ያነሳውላችሁ ሀሳቦች ከመኪና ግጭት ጋር ወይም አደጋ ጋር በተገናኘ የጉዳት ካሳ ከፋፈል ምን ይመስላል የሚለውን በተመለከተ በአብዛኛው የሚጠየቁ ጥያቄዎችን ወይም ደግሞ የሚገጥሙ ነገሮችን ነው ያነሳውላችሁ። በቅርቡ ደግሞ የብዙ ሰዎች ጥያቄ ነው ብዬ ያሰብኩት ነጥብ ላይ ቪዲዮ ምሰራላችሁ። ይሆናል ጠቃሚ ህግ መረጃ እንደነበረ አምናለሁ ከዚሁ ዛሬ ካነሳ ነው የተሽከርካሪ አደጋ ጉዳት ካሳ ከፋፈል ጋር ጥያቄ ካላችሁ ኮመንት ሰክሽን ላይ አስቀምጡልኝ። እንዲሁም ደግሞ ሌላ ህግ ነክ ጥያቄ ካላችሁ ማስቀመጥ ትችላላችሁ። ሰብስክራይብ ማድረጋችሁ ቀጣይም የምለቀው ቪዲዮ በቶሎ እንዲደርሳችሁ